የቡታጅራ ወንዶች ግን ምን እየሆናችሁ ነው ያላችሁት? እንዲያው ይሄንን አልጫ ወቅጣችሁ ወቅጣችሁ የበሶ ዱቄት ብታደርጉት ምን አለበት? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በምለው አለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻና ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደረግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን አስተባሴት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ ይህንን አልጫ ከጓደኞቹ ጋር ይዤ እመጥቻለሁ ማለት ነው። እኔ ግን በነገራችን ላይ ቡታጅራ ላይ ጀግና ወንድ የለም ወይ? ይህንን አንዴ አብኩቶ እንደሊጥ የሚያስቀምጥልን ማለት ነው። በቃ እስቲ ዝመት፣ ዝመት እስኪ ለሀገር ተዋጋ። የምር ፋኖን ተቀላቀላለች አንዱ ሲል ኮሜንት እያየሁኝ ፈታ እያልኩኝ ነበረ። ምድ ስ ወንድሁንና ፋኖን ተቀላቀል የሚል ኮሜንት አየ ማለት ነው። እስኪ ዝመት ለሀገር እውነት። ምንድን ነው እንደዚህ ከሴት ጋር እድሜ ልክ መርመጥመጥ? ሴትን ልጅ እድሜ ልክ ረግጦ ለመኖር መመኘት? ጀግና ከሆንክ ከወንዶቹ ጋር ለምን አትገጥምም? ለምንድን ነው ሴት ሴቶቹን የምታሳድደው? ይ እንዳልጫ ማለት ነው። እንዴ ከመጣ ጀምሮ ሴት ሴት ነው የሚያጫወተው። አንድ ቀን የወንዶች ስራ ሰርቶ አያውቅም። በቃ አንድ ቀን የእውነት ስራ ሰርቶ አያውቅም እና ቃለን ለዩቱብ ለገንዘብ እንደሆነ ለዩቱብን ለማሳደግ ሁላችንም እንደዛው ስለሆነ ማለት ግን ደግሞ ለእውነት ቁም እስኪ አንዳንዴ እውነትን ይዘህ ተከራከር። በቃ አሁን ለሩታ ላብሽ አትከራከር ምናምን ሳይሆን እውነት የቱ ጋር ነው የሚለውን ነገር ይዘህ ለምን አትከራከር? ምን ነው? አንተ ብቻ እኔ ወንድ ነኝ አልክ። ለዛውም በሴት ላይ ማለት ነው። በሴት ላይ ደግሞ የሚፎክር ሰው ወንድ አይደለም። ልንገልክ ለእኔ አልጫ ነው ሴት ማለት ነው። አልጫ አንድ ቃር የሌለው ማለት ነው፣ ምንም የማያቃጠል ሆድ ውስጥ ገብቶ ትላትን የሚሆን ማለት ነው። እንደዛ ማለት ነገር እንደለኔ ማለት ነው። ይሄኛው ደግሞ ይሄኛው በነገራችን ላይ ማለት ሳልነግራችሁ፣ በወሬ መካከል ማህተማችሁ በጣም ነው የሚያምረው። ይህን ማህተም ይዛችሁ እውነት ይዛችሁ ብትሰሩ እንዴት ደስ ሲል ነበር። ለነገሩ የህዝብ እውነት አይወድለትም፣ ግን በጣም በጣም መስቀላችሁ በጣም ነው የሚያምረው። እንደዚህ የሴታሴት ስራ ባሰሩ ኖሮ ይሄኛው ልጅ ኔ ይሄ ብዬ ደግሞ ነገር ታመጣላችሁ። እናንተ እኮ ቅመሞችዬ እኮ መዳር መኳል ነው ስራችሁ። ደስ ያላችሁን ትድራላችሁ፣ ደስ ያላችሁን ታፋታላችሁ። ስለዚህ በአንድ ቀን ገና ከምላሴ አውጥቼ ሳልጨርስ እንዳትድሩ ይፈርቼ ነው እንጂ ማለት ነው ልጅ ለመጀመሪያ ጊዜን ያየሁትኝ ሶሲ ላይ ነጺ ላይ እጁን የሚጠቁመው ልጅ መስቀሉ በጣም ነው የሚያምረው። ልክ ግብት ስለ አይኔ ብልጭ ሲል መስቀሉ ላይ ያረፈ አይኔ ማለት ነው። ልጁ ላይ ሳይሆን መስቀሉ ላይ ነው አይኔ ያረፈው ማለት ነው። እና ሴታ ሴት የሆነ ስራ ባሰሩ ኖሮ እኔ አንዳችሁን ያው ይዤ ለስራ የምነሳ ነበረ፣ እናተራምሰው ነበር ይህንን ህዝብ ማለት ነው። በነገራችን ላይ ማለት ነው ቡታጅራዎች እያደነኳችሁ ነው፣ የምር እያደነኳችሁ ነው። ተራምሳችሁም አተረማምሳችሁም። ከስር ያለውንም ይዛችሁ የምታድጉበት ነገር በጣም የሚያስደስት ነገር ነው። እውነት ለመናገር ያው አንዱ አንዱን ጥሎ አይደለም እያደገ ያለው በህብረት በትብብር ነው። ወደኛ አካባቢም ይሄ ነገር ቢለመድ መልካም ነው። በየሀገራቱ አንዱ አንዱን መጣል ሳይሆን ጠንክሮ አብሮ ሰርቶ መለወጥን ማሳየት ነው። ይሄ ለእኔ ማሳያ ነው። ምንም በጥሩ ነገርም እንኳን ባይመጡም እንኳን ተሳስበው እያደጉ ነው። ይዩት፣ ስንት ዩቱበር እንደከፈተ እንደው በዚህ ሰሞን ራሱ ስንት ዩቱብ እንደተከፈተ ማለት ነው። ከነሱ አልፎ ለእኛም ስራ እየሆኑ ነው፣ እውነት ለመናገር ማለት ነው። ግን ከልባችሁ የምትጣሉ የምትናጩ ሰዎች ወደ ራሳችሁ ተመለሱ። እነሱ ተመካክረው ደግሞ ምን ይላል ያገሬ ሰው ተመካክሮ የፈሱት ፈስ አይገማም ይላል እና ተመካክረው እየሰሩ ባሉት ነገር መጣላቱ መናጨቱ ተገቢ ነው ብዬ አላስብም። እስኪ አንዳችን ለአንዳችን ተሸንፈን ዝምታን ወይም ደግሞ ፍቅር እንኳን ፍቅር ይኖራል ብሎ አይታሰብም ምክንያቱም አንዱ አዲስ ሰው ይወለድና አዲስ ነገሮች ይፈስ እንደ አዲስ ነገር ይነሳል። ግን ቢያንስ መጥፎ መጥፎ ቃላቶችንና እንዲሁም ፎቶ መዘቃዘቅ የሚሉትን ነገር ብታስወግዱት መልካም ነው። ሁለት ተቃራኒ ፓርቲ ያለ ነው፣ ይከራከራል፣ ይጨቃጨቃል ግን ደግሞ እስከ ቤተሰብ ደርሳችሁ ፎቶ የምትዘቃዘቁት ነገር ለእኔ አይመቸኝም። እኔ አዎ የአንድ ደጋፊ ነኝ፣ ግን ብደግፍም እንኳን ተነኩብኝ ብዬ የሌላ ሰው ፎቶ መዘግዘቅ አልፈልግም። እኔ እውነቱን ስነግራችሁ ማለት ነው፣ ይሄ ባህሪዬ አይደለም ሲጀመር ማለት ነው። እና የስደተኛ እህቶቼ፣ እኛው ለእኛ ነው። እውነት ለመናገር እነሱ አያውቁንም፣ እኛንን የምናውቃቸው። ሲቀጥል ደግሞ እዚጋ እየተናጨን እየተባላን ለእነሱ ነው ስራ የምንፈጥረው። እውነት ለመናገር ስለወደድናቸው ናቸው፣ ቢፈጠርላቸው ደስ ይለኛል። ግን ደግሞ ራሳችንን እየጣልን ራሳችን እየጎዳን አይደለም። እኔ እዚህ ጋ እውነት ለመናገር ዛሬ ክፉ፣ በጎ ምንም ነገር ባወራ የሆነ ነገር ደረሰብኝ ቢባል የምደርሱልኝ እናንተ ናችሁ። እግዚአብሔር በሚያውቀው ለእናንተ ምን የሆነኝ የምደርሰው ወይኔ ህቴ ብዬ ሮጬ ማለቅ ሰው እኔ ነኝ። ገባችሁ እና አንዳንድ ጊዜ ተሰባሪዎች፣ እኔ የሰው ልጅ ሸክላ ነው እና ራሳችንን መለስ አድርገን ብናስበው፣ እነሱ የሚሰሩት ድራማ ነው። ከላይ እስከታች እውነት ያለው ሰው የለም። እኔ ያስረግጬ ስነግራችሁ ማለት ነው። ሁሉም ድራማ ነው ህይወታቸው በሙሉ እና፣ ግን የሆነ ማለት በህይወታቸው ላይ እውነት ነገር የለም ማለት አይደለም። እምላችሁ አሁን ላይ እየሰሩት ያሉት ነገር የምክክር ስራ ነው ነው እንጂ አሁን እነዚህ ፍቅረኛው አልነበረችም ህይወት አላሳለፉ ምናምን አደለም እያልኳቸው ያለሁትኝ ግን እነሱ ተመካክረው ነው ስራ የሚሰሩት። ኢቭን ካያችሁ ይሄ ልጅ አሁን አብርሽን ራሱ የሆነ ጊዜ ሲያዘርጠው ነበር። የቡቼ ነው ቡችላ የሚባለው ማለት ነው። ግን የምክክር ስራ ነው፣ ሳያስፈቅዱ የሚሰሩት ነገር የለም። እንኳን ሌላውን ተዉትና ፍቅርዬን አሁን እንደዚህ የዛ ሀገር ልጆች የሚናገሯት የሚረግጧት ልጆች፣ ዩቲዩበሮች ማለት ነው፣ አስፈቅደው ነው ያስረግጬ የምነግራቸው ተመካክረው ነው። ያለ ፍቃዷ ምንም አይነት ስድብም ሆነ ነገር አይነግሯትም። ግን እሷ እንዲሰሩ ስለምትፈልግ ይህን አይነቱን ነገር እምቢያትልም። ሁሉም እንደዛው ናቸው። ሲቀጥል ደግሞ በተሰራባቸው ቁጥር እንደሚያድጉ ስለሚያውቁት ነው ዝም የሚሉት እና አብርሃም፣ እንደዚህ ሲረገጡ በአንድ ቀን ማስቆም አቅቷቸው አይደለም። ግን ሲጀመር መጀመሪያውን ይህን ሀሳብ የሚያመጡት አተራማሽ ነገር የሚያመጡት ህዝቡ ተተራምሶ እነሱ ገንዘብ ማግኘት እንዲችሉ ነው። ስለዚህ ከስር ከስር ያላችሁ ኦዲየንሶች በተለይ በተለይ የሰው ቻናል ለማዘጋት ሴራ የምታሴሩ ሰዎች ወደ ልቦናችሁ ተመለሱ። በቃ እኛ ዩቱበሮች አንድንን። አስረግጭ የምነግራችሁ ከውጭ ያለውን ነው ዳር የሚቀረው እና በቃ እናንተ አርፋችሁ ተቀመጡ። ሁሉም ስራ እየሰራ ነው እየስሩበት ተሰዳደቡ ተናጩ፣ ምን በሉ፣ ግን በሰው ቻናል ላይ መጥፎ ነገር ለማድረግ ባትሞክሩ ጥሩ ነው። ምክንያቱም እኔ አሁን እዛኛው ቻናሌ ላይ የራሳችሁን እርምጃ የፈለጋችሁን እያራመዳችሁ ነው። ግን እኔ እግዚአብሔር ነው ኃይሌ፣ ሰው አይደለም። ከሰው ተመክቼ በሰውም ጠብቄ ምንም አላውቅም። ሰው ያደርግልኛል አሁን የማደርጋለሁ፣ ግን ከሰው ላ ጠብቄ አይደለም። ሰውም ከኔ ጠብቁ አይደለም የሚያደርግልኝ። እናንተ ቪዲዮ ስታዩልኝ ከኔ ጠብቃችሁ አይደለም። እኔም እናንተን ሳከብር ከእናንተ በቃ እንደ ማንኛውም ሰው ተከባብሮ ለመኖር ነው፣ ገባችሁ? ስለዚህ ይህንን ከምታደርጉ ወደ ራሳችሁ ብትመለሱ መልካም ነው። ሲቀጥል ደግሞ እኛ በተለይ ኢትዮጵያ ላይ ያለች ገር እንጂ ያው ስደት ላይ ሆኜ ዩቱብ አይደለም የሚያስተዳድረኝ። እውነቱን ስነግራችሁ ይህ ዩቱብ ምንም አይከፍልም ገና ለወደፊት ብሰራበት ብዬ እንጂ በአምስት ወር በስድስት ወር በአንድ ዓመት ለሚመጣ ብር አልጨናነቅም ለማለት ፈልጌ ነው። ወር ጠብቆ የሚያገኝ ሰው ነው ኢትዮጵያ ያሉት ናቸው የሚጨናነቁት፣ ስራቸውን ትተው እሱም ስራዬ ብሎ ለሚሰሩ ማለት ነው እንጂ ለእንደኔ አይነቱ አያስጨንቅም። ግን ደግሞ ሰው የደከመበትን የለፋበትን የሆነ ነገር ላይ ደረሰ ብሎ ሲያስብ ለመኮርኮም ለማቆርቆዝ የምታረጉት ጥረት በጣም ነው የሚያስጠላው። እንደ ህሊናቸው አስቡ። እናንተም ስደተኞች ናችሁ። መስራት ቢያቅታችሁ እንኳን የሚሰራውን ለማድቀቅ አትሞክሩ። ማንም የፈለገውን ነገር ይስራ። በቃ በስድም በኮሜንት መናገር ትችላላችሁ፣ ሀሳባችሁ መስጠት ትችላላችሁ። ግን ለምንድን ነው ሪፖርት እያደረጋችሁ ሰው በ የሰው ህይወት ያጨለማችሁ የሚመስላችሁ? ይ የመንግስት ሰማያት መግቢያ አይደለም። ኢትዮ በነገራችን ላይ ማለት ነው። ለራሳችሁ ብትመለሱ መልካም ነው ለማለት እወዳለሁ። በተረፈ ለዚህ ልጅ አድርሱልኝ፣ አንዳንዴም ከሴት ጎን ቁም፣ ሌላም ጦርነት ሲመጣ አሁንም ድጋሚ ሴቶች ላይ እንደፎከር ከምትኖር ከወንዶቹ ጋር ተዋጋ ብላችሁ መልእክቴን አድርሱልኝ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው ቻው።